እነኋት እናትህ በሚል ርዕስ እንማራለን። ክርስቶስ በተገረፈው ግርፋት እናቱን አረሳት። መስቀል ላይ ሆኖ በአይኑ ሲፈልግ ነበር ና እመቤታችንን እናት አድርጎ የሰጠበት ቃል፣ የመስቀል ላይ ቃሉ። እስከ መስቀል ካልተከተልክ እሷን እናቴ ብሎ ለመጥራትም ራሱ ፈቃድ አታገኝም። ክርስቶስ በጣም ሲወድህ ማን ብሎ እንደሚጠራት ቃለ የማርያም ልጅ ነው። ፀሐይ የምትወጣው ለሁሉም ሰው ነው ግን ሁሉም ሰው ሁሉ አይሞቃት። ማለት እመቤታችን በጣም ስታውቃት ክብሯ ሲገባ እኔ ማን ነኝ ትላለ። ክብሯ ያልገባ አንዶን ደግሞ እሷ ማና ትላል። እኛ ከእግዚአብሔር ጋር የምንነጋገረው እመቤታችን ከልጇ ምጋኮ የአውግስቲኖስ እኔ እኮ ነኝ አለችው። አዎ አንቺ አንቺ ነሽ እኔ ግን እኔ ያለሁ ማለት። ለዚህ ነው የእኛ ቤተ ክርስቲያን ዝም ብላ ዘንጥላ ማርያም አትልም። ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሎል እግዚአብሔር ቤተሰቦች፣ የእናታችን የመቤታችን፣ የቅድስት ድንግል ማርያም ወዳጆች፣ በእግዚአብሔር ሰላምታ እንደምናመሻቸው እንደምናመሻቸው። አሜን። ምህረቱን ቸርነቱን አብዝቶ እስከዚህ ያደረሰን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን የአባቶቻችን አምላክ ሉለ ባህሪ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ነገር ግን በኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀለዮጳ ሚስት ማርያም መግደላዊት ማርያምም ቆመው ነበር። ኢየሱስም እናቱን የወደው የነበረውንም ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን፣ አንቺ ሴት እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። የዮሐንስ ወንጌል ምዕራፍ 19 ከቁጥር 25 እስከ 27 ያለውን ያነበብ ነው። እነኋት እናትህ በሚል ርዕስ እንማራለን። ለአባቶቻችን ለነቢያት ለአባቶቻችን፣ ለሐዋርያት ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እነኋት በሩስ እናትህ የዮሐንስ ወንጌል ምዕራፍ 19 ከቁጥር 27 ላይ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። በዚህ ቃል እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ ብዙ ሰዎች በዙሪያው ነበሩ። የጌታችንን ስቅለት በተለያየ ምክንያት ለማየት የተሰበሰቡ መስቀሉን ከበው የቆሙ በጣም ብዙ ሰዎች ነበሩ። የቆሙበት ዓላማ ይለያይ እንጂ ሰዎቹ ግን ብዙ አይነት ሰዎች ነበሩ። ጸሐፍት፣ ፈሪሳውያን፣ አይሁድ፣ ሰዱቃውያን፣ የአይሁድ ማህበር በአጠቃላይ የክርስቶስን መስቀል ከበው ቆመው ነበረ። የቆሙት ግን እነሱ እንዳሰቡት ይሰቀል ይሰቀል ብለው እንደጮሁት በትክክል የስቅለት ሞት፣ የመዋረድ ሞት፣ የእርግማን ሞት መሞቱን ለማረጋገጥ ሲዋረድ ለማየት አይሁድ በክርስቶስ መስቀል አጠገብ ቆመው ነበር። ሮማውያንም በመስቀሉ ዙሪያ ነበሩ። የመስቀል የሞት ፍርድን ለማስፈጸም የሮም መንግስት የመደባቸው ጲላጦስ ያዘዛቸው ወታደሮች ከመስቀሉ ዙሪያ ነበሩ። እዚያ እንዲቆሙ ያደረጋቸው የእንጀራ ጉዳይ ነው። የታዘዙትን ነገር ለመፈፀም ከክርስቶስ መስቀል አጠገብ ቆመው ነበር። እንግዲህ መስቀሉ አጠገብ የተገኘ ሁሉ ክርስቶስን ብሎ ነው ማለት ይቻላል? አይቻልም። ለእንጀራ ብሎ መስቀሉን የሚከብ ሰው ይኖራል። ከመስቀሉ አካባቢ የማይጠፋ ለኑሮ ብሎ ለጥቅሙ ብሎ የሚጠጋ ይኖራል። ክርስቶስን ለክፋት ብሎ የሚጠጋ ሰው ይኖራል። ብዙ ሰዎች ግን ከበው ነበር። አላፊ አግዳሚውም ደግሞ ክርስቶስን ለመሳደብም የቆሙ ነበሩ። እንደው በጣም የሚገርማችሁ ምንም በማያውቁት በዛ ሲያልፉ ለማንኛውም የሰደቡት ነበሩ። ክርስቶስ አያውቁትም፣ መንገድ አላፊዎች ናቸው። እንግዲህ ክርስቶስ የተሰቀለው ከኢየሩሳሌም ከተማ ውጭ ነው። ውጪ፣ ከበር ውጭ አውጥተው ሰቀሉት ነው የሚለው አይደለም? ስለዚህ ከበር ውጪ ከተማይት ውስጥ ሲገበያዩ ቤተ እግዚአብሔር ሲሳለሙ በተለያየ ዓላማ የመጡ ሰዎችን ስራቸውን ጨርሰው ሲወጡ ወደ ሌላ ከተማ ለመሄድ ሲወጡ ምንድን ነው ብለው ሲጠይቁ ሶስት ሰዎች ተሰቅለው አዩ። በተለይ የመካከለኛው ላይ ሰው ሁሉ ሲጨክንበት ሲያዩ፣ መቼ ሰው ሁሉ የጨከነበት ክፉ ቢሆን ነው ብለው ስድብ አዋተው የሄዱ ሰዎች ነው፣ አያውቁትም። ክርስቶስም ግን ለማንኛውም ተሳልበዋል። በማያውቁ የሚሳደቡ ሰዎች አሉ አሉ ዝም ብለው በማያውቁት ጉዳይ ተነስተው የሆነ የሆነ ነገር ብለው ያለፉ አሉ። በዚህ ዕለት ነው እንግዲህ ከክርስቶስ አጠገብ ሶስት ማርያሞች ነበሩ። ላንብብላችሁ፣ በጌታችን በኢየሱስ መስቀል አጠገብ እናቱ፣ የእናቱም እህት፣ የቀሌዮጳ ሚስት ማርያም፣ መግደላዊት ማርያምም ቆመው ነበር ይላል። የሶስቱም ሴቶች ስም አልነበረ ማርያም ነበረ። አንደኛ እመቤታችን ቅድስት ድንግል ማርያም ናት። ዮሐንስ በስሟ ጠርቷት አያውቅም። በነገራችን ዮሐንስ ወንጌል ላይ አንድም ቦታ ሌሎቹን ማርያም ይላል፣ እሷን ግን በስሟ አልጠራትም። በጣም የሚገርመው ግን እንደሷ ደግሞ የሚቀርበው የለም። ዮሐንስ 19 ዓመት አብሯት ኖሯል። ከመቤታችን ግን መቀራረቡ እንኳን ስሟን ለመጥራት አላደፋፈረውም። አንድም ቦታ ላይ በስሟ አልጠራትም። የኢየሱስም እናት በዚያ ነበረች። እናቱ እያለ ነው የሚጠራት። መቤታችን በጣም ስትቀርባት በጣም ወደ እሷ በተጠጋ ቁጥር ማንነቷ የገባ ሲመጣ በስሟ እንኳን ለመጥራት ይከብዳል። ዘመድ ብትሆን እንኳን እንደ ኤልሳቤጥ የጌታዬ እናት እኔ ማነኝ ትላለ። እመቤታችንን በጣም ስታውቃት ክብሯ ሲገባ ስሟን ለመጥራት እንኳን አቅም ታጣለ። እኔ ማነኝ ትላለ። ክብሯ ያልገባ እንደሆን ደግሞ እሷ ማናት ትላለ። ማናት ድንግል ማርያም ምን ይህን ያህል ለዚህ መከበር ምን ያስፈል፣ ይሄ ስትርካት መንፈስ ቅዱስ ሲቀርብ ግን እንደ ኤልሳቤጥ የጌታዬ እናት ልትል፣ እንደ ዮሐንስ ደግሞ አብረሃት አንድ ቤት እየኖርክ እንኳን በስሟ ለመጥራት ትከብድሃለች። ለዚህ ነው እኛ ቤተ ክርስቲያን ዝም ብላ ዘንጥላ ማርያም አትልም። እመ አምላክ፣ እመ ብርሃን፣ ወላዲታ አምላክ ምንም እንደዋል በጣም ብዙ ስሞች አሏት እመቤታችን በቤተ ክርስቲያናችን። ስለዚህ የኢየሱስም እናት በዚያ ነበረች፣ የቀዶጳ ሚስት ማርያም፣ መግደላዊትም ቆመው ነበር ይላል ክርስቶስ ተሰቅሎ ሳለ እንግዲህ ሰባት ቃላት ተናግሯል። ሰባቱ አጽራሀተ መስቀል የምንላቸው ፍጹም ቃል ተናግሮ ነው ሰባት እስመ ውልቆ ሳሉ ጋር በብራውያን ፍጹም እህቱ ይላል። ሰባት ቁጥር በብራውያን ዘንድ ምንድን ነው ነው? ፍጹም የሆነ ነገር ነው የተናገረው። ክርስቶስ መስቀል ላይ ሆኖ ሰባት ቃላትን ተናግሯል። ተሰቅሎ የቆየው ሶስት ሰዓት ያህል ነው። በሶስት ሰዓታት ውስጥ ግን ሰባት አረፍተ ነገሮች ብቻ ነው የተናገሩ። እኔ እንኳን አሁን በዚች ደቂቃ ሰባ ሰባት ቃላት ተናግሩ ክርስቶስ ግን ሶስት ሰዓት ሙሉ ሶስት ሰባት ቃላት ብቻ ነው የተናገረው። ሊያው ጥቂት ቃላት ናቸው እማይቀሩ የማይቀሩትም። ለምንድ ነው ክርስቶስ በጣም ጥቂት ቃላት የተናገረው? ከመሰቀሉ በፊት 6666 ጊዜ ምን ብሎ ተገርፏል። ኃይሉ ደክሟል። ኃይሌ እንደ ገል ደረቀ ይላል መዝሙረ ዳዊት መዝሙር 68 ነው። ውሃ ጥም ብቻ አይደለም አጥንቱ እስኪታይ ድረስ ስለተገረፈ አቅም አልነበረውም። በጣም ስቃይ መከራ ተቀብሏል። መሰቀል ሁሉም ይገባው አልነበረ፣ ግርፋቱ ይበቃው ነበር። ጲላጦስ አስደሰትኩኝ ብሎ አይሁድን እንዲገረፍ ፈቀደና ከዛ ተወው አለው ብሎ ነበር፣ ግን ተገርፎ አይተው አልበቃቸው፣ ይሰቀል ይሰቀል። ስለዚህ ከተገረፈ በኋላ ልባርጉ፣ አጥንቱ እስኪታይ በተገረፈ ሰውነቱ ላይ አንዴ ልብስ እያለበሱ አንዴ ልብሱን እየገፈፉ ልባርጉ። ከቆሰለ ሰውነት ላይ ልብስ ሲነሳ ምንድን እየነጨ ነው ይነሳ መልሰ ያለብሱታል ደግሞ መልሰ ይነጩታል የሸዋክል ያደርጉለታል ራሱን በዘንግ ይመጡታል። ሶስት ሰዓት ከመሰቀሉ በፊት የሚገርማችሁ ለሶስት ሰዓት ደግሞ መንገድ ሄዷል። መስቀል ተሸክሞ ሄደዋል። ሶስት ሰዓት አይፈጅም። ኢየሩሳሌም አንድ ኪሎ ሜትር አትሆንም። በጣም ትንሽ በጣም ትንሽ ናት ከተማ። አሁን እኛ ኢየሩሳሌም ሲባል የምንስለው አገር ነው አደለ? ግን ኢየሩሳሌም ትልቅ ከተማ ግቢ ማለት ነው። የራሷ በሮች አሏት፣ ትልቅ ግቢ ናት። እና ከየትም አቅጣጫ ወደ የትም አቅጣጫ ብትሄድ በምንም ተአምር ሶስት ሰዓት ቀርቶ ሰላሳ ደቂቃ አይፈጅም። ክርስቶስ ግን ሶስት ሰዓት ሙሉ ተጉዞ ያችን ከተማ ለመውጣት ከጲላጦስ አደባባይ እስከ ቀራኒዮ ድረስ ከተሰቀለበት ከበር ውጭ ድረስ ሶስት ሰዓት ፈጀ። ለምን ፈጀ? የተሸከመው መስቀል በጣም ይከብደው ነበር። ተሸክሞ ደግሞ አያስኬዱትም ነበር፣ ይመቱት ነበር፣ ይገርፉት ነበር። መስቀል ይዞ ሲወድቅ በተኛበት ይረግጡት ነበር። ከዚህ ሁሉ ስቃይ በኋላ ነው ክርስቶስ መስቀል ላይ ይወጣ መስቀል ላይ መሰቀል ደግሞ በጣም ትንፋሽ ራሱ ያጥራል በነገራችን የሚገለውም መስቀል ላይ የተሰቀሉ ሰዎች ሰው ተንጠልጥለው አይሞቱም እኮ መስቀል ላይ የተሰቀሉ ሰዎች የሚሞቱት ለመተንፈስ በጣም ይቸገራሉ ተንጠልጥለው ሳል እና ከእግራቸው ከፍ እያሉ ነው ትንፋሽ ሰብስበው መልሰው የሚቀበሩ ለዚህ ነው ከግራና ከቀኝ ያሉት ወንበዴዎች ስላልሞቱ እግራቸውን ሰበሯቸው ወዲያውኑ ሞቱ ይላል አይደል ሰው እግሩን ተሰብሮ አይሞትም። ወዲያ ለምንድን ነው እግራቸው የተሰበረው? ከፍ ብለው አየር መሳብ አይችሉም፣ በዛ ይሞታል። እና በዚህ የጭንቅ ሰዓት ነው እንግዲህ ክርስቶስ የማይቀሩ ስንት ቃላት የተናገረ ሰባት ቃል የማይቀሩ። የመጀመሪያው ቃሉ የሚያደርጉትን አያውቁምና ይቅር በላቸው። የስራቸውን ስጣቸው አለ? ፍረድባቸው አለ? እንዳሰቃዩን ያሰቃያቸው አለ? አያውቁምና የሚያደርጉትን ይቅር በላቸው። የመጀመሪያ ንግግሩ ስለ ጠላቶቹ፣ በጠላቶቹ ነው የጀመረው ክርስቶስ ንግግሩ። ከነዚህ ሶስተኛው ቃል ግን ወደ ደቀ መዝሙር ጎንበስ ብሎ ክርስቶስ ወደ ታይሲያይ ዮሐንስ እና መሬታችን አሉ አንቺ ሴት እነሆ ምንሽ ልጅሽ። እሱን ደግሞ እነኋት እናት። ክርስቶስ መስቀል ላይ ሆኖ ነው ይህን ቃል የተናገሩ። እነኋት ምንህ እናት ስቃይ ላይ እኮ ነው። ስቃዩ ግን እናቱን አላስረሳውም። ቁስሉ፣ ግርፋቱ ምንም ሊያስረሳ ይችላል። ሰው ሲደበደብ፣ መከራ ሲመጣበት ሁሉ ነገር ይዘነጋዋል። ክርስቶስ በተገረፈው ግርፋት እናቱን አልረሳትም። መስቀል ላይ ሆኖ በዓይኑ ሲፈልግ ነበር እናቱ እና ዮሐንስና እመቤታችን ከስር ቆመዋል። አንቺ ሴት እነሆ ልጅሽ፣ አንተ ሆይ ደግሞ እነኋት እናትህ ነው። እንግዲህ ክርስቶስ አርብ ዕለት በተሰቀለ ጊዜ ዮሐንስ አብሮ ነበረ። በእውነት ዮሐንስን ትንሽ እናድንቀው። ክርስቶስ ስንት ሐዋርያት ነበር ያስከተሉ? አቤት አስራ ሁለት። ከመስቀል ስር የተገኘው ግን ስንት ነው? አንድ። በጣም ይገርማችሁ። እንገኛለን ያሉት ብዙ ናቸው፣ ፎክረዋል። በተለይ ሐሙስ ዕለት እንደሚሰቀል ሲነግራቸው ከአንተ ጋር አብረን ለመሞት ሁሉ ዝግጁ ነኝ ያለ ቅዱስ ጴጥሮስ ፎከረ፣ ዛተ ሲዝት ጴጥሮስ እንዲከተናገረኛ ስለምን ይቅርብን ብለው እነሱን ተከትለው ቤታ ለመሞት ዝግጁ ነን እኛ ምን ሞት አለን። ጽድቁ ቀርቶብኝ በቅጡ በኮነነኝ ይባላል። እንኳን ሊሞቱ እዛ ቦታ ላይ አልተገኙ። በመዋረድ አልቦ ዘመድ ጊዜ ተዋርዶ ይላሉ። አንዱ ባለቀን በመዋረድ ቀን የለም ዘመድ፣ በተዋረድ ቀን ዘመድ የለም። ልባርሁ ክርስቶስ ተአምር ሲያደርግ ብዙዎች አብረውት ነበሩ። አብሮ ሲያበላ ሲያጠጣ ሲረባረቡ ነበረ። አምስት ሺህ ሕዝብ ሲመግብ ሲያቀብሉ ሲያስተናግዱ ነበር። በታቦር ተራራ ልብሱ እንደ ፀሐይ ሲያበራ ክብሩን ለመካፈል አብረውት ነበሩ። የስቃዩ ጊዜ ግን ማንም አብሮት አልነበረም። ቅዱስ ዮሐንስ በዚህ እናደንቀዋለን። በመዋረድ ቀን ዘመድ የለም። ዮሐንስ ግን እስከ መጨረሻው ድረስ ክርስቶስን ተከተለ እና በዚያ ታማኝነቱ የተደነቀው ክርስቶስ እናቱንና መቤታችንን መስቀል ስር ሲያይ አንቺ ሴት እነሆ ልጅሽ አንተ ደግሞ እነኋት እናትህ ይህ ቃል ያደራ ቃል ነው በጣም የምናቃልለው ቃል አይደለም የክርስትና ማይከል በሆነው በመስቀሉ ላይ የተናገረው ቃል ነው ክርስቶስ ክርስቶስ የተናገረው ቃል ሁሉ ዋጋ አለው ግን ትንፋሽ እያጠረው የተናገረውን ቃል ግን ለተራ ቃል አንቆጥረው ለክርስቲያኖች ሁሉ ተናዞ የሞታቸው ቃላት የመጨረሻ ንግግሮቹ እማይቀሩ ጉዳዮች ለጠላቶቹ ጸለየ። ከጠማው አለ። አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። እማይቀረው ቃል ግን እነኋት ምን እናትህ፣ እመቤታችንን እናት አድርጎ የሰጠበት ቃል፣ የመስቀል ላይ ቃሉ፣ መስቀል ላይ ከተናገራቸው ቃላት የመስቀሉ ቃል ለሚጠፉት ሞኝነት ነው። መስቀል ላይ የተናገረው ቃል ለሚጠፉ ሰዎች ተራ ነገር ነው። ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ኃይሉን ከገለጠባቸው ቃላት አሉ። እነኋት እናትህ፣ እነሆ ልጅሽ የሚለው ቃል በእውነት ይህን ቃል በልቡናችን ጽላት ይጻፈልን። አዎ ጌታችን በመስቀሉ ስር እናቱን እና የሚወደውን ደቀ መዝሙር ቆመው ባያቸው ጊዜ ይላል ምን የሚለውን ደቀ መዝሙር የሚወደውን። ክርስቶስ ሁሉን ይወዳል፣ አይወድም? ይወዳል። ዮሐንስንስ? ይወደዋል፣ አይወደውም? ግን መጽሐፍ ቅዱስ ላይ የሚወደው ተብሎ የተጠራው ማን ነው ወንጌላዊ ዮሐንስ። ሌሎቹንም ይወዳቸዋል? ፍቅሩ ለሁሉም ነው። ይህን ቅዱሷን መሳፈር ሲተረጉም ምን ይላል? ፀሐይ የምትወጣው ለሁሉም ሰው ነው፣ ግን ሁሉም ሰው እኩል አይሞቃትም። ለምሳሌ አሁን ያለንበት አዳራሽ ክፍት ነው፣ ፀሐይ ስትወጣ ሙሉ በሙሉ ይገባል እዚህ አዳራሽ ውስጥ። ግን ጣሪያ ያላቸው አዳራሾች ደግሞ ከሆኑ የፀሐይ ብርሃን የሚገባው ወይ በመስኮት ወይ በበር በኩል ወይ በቀዳዳ ነው አይደል? ስለዚህ ውስጥ የሚገባው ብርሃን ፀሐዋ ያበራችሁን ያህል አይደለም፣ በሯ ምን ያለውን ያህል ነው የተከፈተው ያ ነው። እንደዚህ ወለል ብሎ የተከፈተ ከሆነ ግን ሙሉ ፀሐዩ ይገባል። ዮሐንስ ልክ እንደ ሐዋርያቱ በጌታ የተወደደ ነው። ክርስቶስ ሁሉንም ወዷቸዋል። ግን ለክርስቶስ ፍቅር ልቡን በጣም ከፍቶ እንደዚህ ወለል አድርጎ የሰጠው ማ ቅዱስ ዮሐንስ ስለሆነ የክርስቶስ ፍቅሩ ከሌሎች ይልቅ እሱ ላይ ታይል። ጌታን በመውደድ ግን ከሁሉም ይበልጣ ይላል አባ ጊዮርጊስ ዘጋስጫ። ቅዱስ ጴጥሮስ ጌታ ጌታን በመውደድ ከሐዋርያት መካከል በጣም የሚወደው ጴጥሮስ ነው። ከሐዋርያት መካከል ደግሞ ጌታ ወደደው የተባለው ማለት ነው ቅዱስ ዮሐንስ ነው። በጣም ለሚወደው ለጴጥሮስ የሐዋርያት አለቃ የመሆን ሹመት ሾመው፣ በጣም ስለሚወደው። ቅዱስ ጴጥሮስ ፍቅሩ በጣም ልዩ ነው። ለጌታ አለው አልሆነለትም እንጂ አልክድምም ያለው የፎከረው እኮ እንደው ዝም ብሎ ትዕቢት ይዞት አይደለም፣ ከምር ስለሚወደው ነው። ክርስቶስ ሌሎች ቢክዱ ማለቱን ያጠፋው እንጂ ከትንሣኤ በኋላ የሚገርማቸዋል። ጴጥሮስ ጌታ እኮ ነው ብሎ ዮሐንስ ሲነግረው በጀልባ ሄዶ ክርስቶስ ጋር መድረስ አላስችል ብሎት ከጀልባ ዘሎ እየዋኘ ነው ሄደው። አላስቻለ ጌታው ጋር ለመድረስ ይወደዋል ከል ስለዚህ፣ ለሚወደው ጴጥሮስ ክርስቶስ የሐዋርያት አለቃ የበለጠ ከሐዋርያት ይልቅ ግን ፍቅሩ ከሱ ጋር የተገናኘለት የሚወደው ሐዋርያ ፍቁረ እግዚእ ለተባለው ለዮሐንስ ግን ከሱ የበለጠ ሌላ ስጦታ ነው የሰጠው። ይህቺ ስጦታ ማነች? እመቤታችን ነው። አንቺ ሴት እነሆ ምንሽ ልጅሽ፣ እነሆ ልጅሽ የሚለው ስጦታ ስጦታነቱ ለእመቤታችን ነው ወይስ ለዮሐንስ? አቤት ለዮሐንስ ነው። ለእርሷ ከዮሐንስ ሌላ ሌላ ልጅ አላት። ልጇ ማን ነው? ክርስቶስ ከዛ የሚበልጥ ልጅ ሊኖራት ይችላል? አይችልም። ለዮሐንስ ግን ድንግል ማርያምን እነሆ ልጅሽ ብሎ መስጠቱ በሌላ ቋንቋ ክርስቶስ በጣም ሲወድህ ማን ብሎ እንደሚጠራት አውቃለህ? የማርያም ልጅ ነው የሚል የክርስቶስ የሽልማት የማይረግ ስም፣ የድንግል ማርያም ልጅ መባል የመጨረሻ ለሚወዳቸው ሰዎች ሊሰጠው ስጦታል። ለንጹሁ ዮሐንስ በጣም ንጹሕ ድንግል ነው ዮሐንስ። በንጽህና ነው የኖረው። በሀያ አምስት ዓመቱ በሐዋርያነት ተጠራ በንጽህና እንደውም ጾር ሁሉ ጠፍቶለታል ይላል ቤተክርስቲያናችን መጽሐፍ። ስለዚህ ንጽ ጠብቆ፣ ከሴት ርቆ፣ ከኃጢአት ርቆ የሚኖረውን ንጹህን ዮሐንስ ለንጽህት እናቱ ልጅ አደረጉ። ድንግሉን ዮሐንስ ለድንግሊቱ እናቱ። ከደረቱ የተጠጋ ነው ዮሐንስ። ሐሙስ ዕለት ከጌታ ደረት አልተጠጋም? አሁ ሌሎቹ ሐዋርያት ጌታ ወይ አሳልፎ የሚሰጥ ማን ነው እኔ ሆን እኔ ሆን እያሉ ጠየቁ። ይሁዳ አጥቦ በጨዋጥቦ መጥቶ ማናል እኔ ሆን አለ። አንተ አልካ። ዮሐንስ ግን አሳልፎ የሚሰጥህ እኔ ሆን አላለን ትንሽ ይዞት አይደለም። አሳልፎ እንደማይሰጠው ያውቃል፣ ይወደዋል። ጌታ ወይ ማነው አሳልፎ የሚሰጠ ብሎ ከጌታ ደረት ተጠጋ ይላል። ከጌታ ምን ተጠጋ? ከደረቱ። ለተጠጋው ዮሐንስ ከደረቱ አስጠግታ ያሳደገችውን እናቱን ሰጠው። እነሆ ምንሽ ልጅሽ ብሎ እዚ ላይ በደንብ የምታስተውሉት እነሆ ልጅሽ አለ እንጂ እነሆ እንደ ልጅሽ እዩ ብሏል አላል። እንደ ልጅ ይሁንሽ አላለም። እነሆ ምንሽ ልጅሽ ነው ያለ ክርስቶስም የእመቤታችን ልጇ ነው ዮሐንስም የእመቤታችን ምኗ ነው ልጇ እንዴት ተባለ ለምን መሰላችሁ ዮሐንስ በቅድስና ውስጥ ስለነበር እሱ መኖር አቁሞ በእሱ ውስጥ የሚኖረው ክርስቶስ እራሱ አንድ ሰው ፍጹም ልቡን ለእግዚአብሔር የሰጠ እንደሆን እግዚአብሔር በሱ ይኖራል እሱ መኖር ያቁማል? ቅዱስ ጳውሎስ በእኔ የሚኖረው ክርስቶስ ነው እኔ አይደለሁም እንዳለ ነው የእግዚአብሔር ማደሪያው ነው እንደውም አንዱ ሊቅ ምን አለ ለሌላ ክርስቶስ አሳልፎ ሰታት ይላል የሰማችሁ ይጌፈር ፎራን አዘር ጂሰስ፣ ለሌላ ክርስቶስ አሳልፎ ሰጣት። እነዋ ልጅ ይሁንሽ ሳይሆን እነ ምንሽ ልጅሽ። ቅዱሳን ወደ እግዚአብሔር ሲቀርቡ ራሳቸው የእግዚአብሔር ማደሪያ መቅደስ ይሆናሉ። አውግስቲኖስ የተባለ አንድ አባት አለ። በጣም በዝሙት በኃጢአት ይኖር የነበረ ሰው ነው። በኋላ ንስሐ ገባ። ንስሐ ከገባ በኋላ አዲስ ሕይወት ሲጀምር መንኩሶ በድንግል በቅድስና መኖር ሲጀምር ድሮ በዝሙት የሚያውቁት ሴቶች እየመጡ ያስቸግሩታል። እና አንድ ቀን መንገድ ላይ ሄደ። አንዲት ሴተኛ አዳሪ እየሮጠች ትከተለዋለች። አውግስቲኖስ እያለች ትጠሯለች። ዞር ብሎ አይቶ እንዳልሰማ ሄዳ፣ አውግስቲኖስ ደጋገመችው። መጨረሻ ላይ ያዘችው እና ለአውግስቲኖስ እኔ እኮ ነኝ አለችው። አዎ፣ አንቺ አንቺ ነሽ፣ እኔ ግን እኔ አይደለሁም አላት። በፊት የምታውቅኝ እኔ አይደለሁም። ክርስቲያን ራሱን ለእግዚአብሔር አሳልፎ ሲሰጥ የማን ማደሪያ ይሆናል? የክርስቶስ ማደሪያ። ስለዚህ ዮሐንስ በቅድስና ስላለ እነሆ እንደ ልጅሽ ይው አይደለም ያላት እነሆ ብልሽ ልጅሽ አለ። በጣም ትልቅ ክብር ነው። በእውነት ለዮሐንስ የተሰጠው ይህ ክብር ለእኛ ተሰጥቶናል አልተሰጠም? መልሱልኝ። አንዳንድ ሰዎች አይ ለእኛ አልተሰጠም ይላሉ። ለእኛ ለዮሐንስ እግዚአብሔር ስጣችሁ አሁን ለነሱ አልተሰጠም። ምክንያቱም እኔ እንዴት እናቴ ለክርስቶስ ነው እንጂ ለእኔ እናት አይደለችም የሚል ሰው ይሄ ሰው በዚህ ንግግሩ ብቻ እመቤታችን እናቱ ልትባል ትችላለች? አትችልም። እኛ እናታችን ምን ላል ደናግላ መሆነን አይደለም አባ ጊዮርጊስ ምን ይላል? ከኔ ጋር በሉ ስለ ቸርነትሽ እመቤቴ ነሽ። ልድገመው፣ ስለ ቸርነትሽ እናቴ ነሽ፣ ስለ ንግሥትነትሽ እመቤቴ ነሽ። እንደ ንግሥትነቷ ምናችን ነው? አሁን ለአምላክ እናት ተብላ ለእኛ እናት ሆናለች። ሊከብደን ይገባሉ። አንዳንድ ደፋሮች ደግሞ እህታችን እናት ይላሉ። ለአምላክ አክስት አጎት ሊሆኑ ማለት ነው። እግዚአብሔር ማየ ብሎ ጠርቷት፣ አንተ እንዴት ነው እህቴ የምትላት? ከክርስቲያኖች እንዳንዱ አድርገው ሊቆጥሯት ይሞክሯል። አማኝ ነች። የመጀመሪያው አማኝ ድንግል ማርያም ነ በጣም ይገርማል። ከክርስቲያኖች አንዷ ብለው እመቤታችን መዳፈር ማለት ይ እስኪ እንጠይቃቸው። እኛ ክርስቲያኖች የሆን ነው መጀመሪያ እግዚአብሔር ልጅነት ያገኘ ነው በምንድን ነው? መልሱ እንጂ በጥምቀት ነው። ስንጠመቅ የእግዚአብሔር ምንነት አገኘ ልጅነት። ከዚያ ቅባሜሮን ተቀባል። ቅባሜሮን ስንቀባ ምን አገኘ? የመንፈስ ቅዱስ ማደሪያ ሆን አደለ? ከዚያ ስጋው ደግሞ ተቀበልን። እርሱ በእኛ እኛ በእርሱ ሆነ። አንድ ክርስቲያን ክርስቲያን የሚሆነው እነዚህ ሶስት ምስጢር ሲፈጽም ነው። በጥምቀት ልጅነት በሜሮን የመንፈስ ቅዱስ ጸጋ ሥጋውን ደግሞ በመቀበል ደግሞ የእግዚአብሔር ማደሪያ መሆን ያገኝ። እመቤታችንን በዚህ መልኩ ልንመዝናት ቆንጆ። እኛ የምንጠመቀው የእግዚአብሔር ምንነት ለማ እሷ ምንነት ሚያገኘት እናትነት ነው። የእግዚአብሔር ልጅነት አለ እናትነት ያገኘት። እግዚአብሔርን አባቴ እግዚአብሔርን ፈጣሪ ያላለን ልጄ ብሎ የጠራግን የለም። ልጄ ብሎ ሊጠራ የሚችል ወደፊቱም የለም። ገብርኤል ሆይ ከአምላክህ አማልደን፣ ጊዮርጊስ ሆይ ከአምላክህ አማልደን፣ ድንግል ሆይ ከምንሽ ከልጅሽ ፈጣሪውን እማዬ ብሎ የጠራ ማን አለ? ከመቤታችን በቅ እማዬ ብላ ብሎ የጠራት ፈጣሪዋ ልጇ አምላኳ የሆነ አምላኳ ልጇ የሆነ እኛ ስንጸልይ ወደ አምላካችን ነው የምንጸልየው። እሷ ግን ወደ አምላኳ ወደ ልጇም ነው ጸሎት ቢል ተናግሮ ተሰብስ ለእግዚአብሔር። እኛ ከእግዚአብሔር ጋር የምንነጋገረው፣ እመቤታችን ግን ከልጇም ጋር እኮ ነው እናት ልጇን እንደምታናገር በስልክ የሚሆን በአካል፣ ድንግል ማርያም እኮ ልጇ ነው እያናገራት ያለ። ለእሷ ጸሎት ከባድ ነገር አለ፣ ከልጇ ጋር መነጋገር ነው። እጅግ በጣም ድንቅ እና፣ እነኋት እናትህ እነ ምንሽ ልጅሽ ብሎ ዮሐንስን ሰጣት። ቅዱስ ዮሐንስ በእውነት እስከ መስቀል ድረስ ስለተከተለ እመቤታችንን እናት አድርጎ ለመቀበል እስከምን ድረስ መከተል ያስፈልጋል? እስከ መስቀል ካልተከተልክ እሷን እናቴ ብሎ ለመጥራትም ራሱ ፍቃድ አታገኝ። ውድ ተከታዮቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ለሚወዷቸውም ያጋሩ።